ሰላም ቤተሰብ ሰላማችሁ ይብዛ። ዛሬ ሀሳብ አስተያየቴን የማስቀምጠው በኢቢኤስ ፕሮግራም ላይ ስለ ቤተሰብ መገናኘት በሚያዘጋጁት ዝግጅት ላይ ነው። እኔ እናግ ያደረገኝን፣ ያሳዘነኝን፣ ያስገረመኝን እና ያሳቀኝን ቪዲዮዎች ይዤ መጥቼ ሀሳብ አስተያየቴን አስቀምጣለሁ እናንተም ከታች ሀሳብ አስተያየታችሁን ማስቀመጥ የምትፈልጉ ሰዎች ካላችሁ ይሄ ቪዲዮ እንድንማማርበት ተብሎ የተዘጋጀ ስለሆነ በአስተዋይነትና በጨዋነት እንዲሆን በአክብሮት እጠይቃለሁ። ታዲያ ወደ ቪዲዮ ይዣችሁ ስገባ ቪዲዮን ሙሉን አላየሁትም፣ ፖይንቱን ነው ያው። እንግዲህ ምን እንደተሰማኝ እና እንዴት ፋይንድ አውት እንዳደረግኩኝ በኋላ ነግራችኋለሁ። ግን ይህንን ቪዲዮ ተመልክተን እንመለስ። መጀመሪያ እውነት ነው አንቺን ስናይ በጣም ሊደነገጥ ነው። ስለዚህ በህይወት የለችም ማለት ነው አይደል? ከእናንተ ነው ምላሽ የምትፈልገው። አንዳቸው አስረዱ። እንዴት ነው ትመልሳ እዛ የኖሮችበት ቦታ ነው የመጣችው። ከዛ ወደ ስራዋ ገባች። እንትን የምትሰራ መስተንግዶ የሰራች እያለች በመሀል ጤና ችግር መጣ። አማታመምች በህይወት አልፋለች እኔ የቀብሩ ስነ ስርዓትም እኔ እንትን ያልኩት ያስጨርስኩላት ደክላይ ማለት ነው የተቀበራቸው እና ያው ይህን መስላል። በጣም የሚያሳዝን ታሪክ ነው ያላት። ስለ ልጅቷ ታሪክ አይደለም ልናገር የመጣሁት እና እኔ ባይዘዌ ይሄ ቪዲዮ አስቆኛልም አስገርሞኛልም አሳዝኖኛልም። ብዙ አይነት ስሜት ነው የተሰማኝ። ባይዘዌይ እኔ ራሴ አባቴን አጥቼ ኢንፐርሰን አይደለም የሰማሁት አልነበርኩም፣ በስልክ ነው ተደውሎ የተነገረኝ እና አይኖ ምን አይነት ፊሊንግ እንደሚኖራችሁ እንደዚህ ሲነገራችሁ። እና ጭራሽ መርዶ በቪዲዮ አመጡና ኢቢኤሶች የእናቷን መሞት በግልጽ ማለት ነው አይደብራችሁም? አይከብዳችሁም? ነውር እኮ የሚባል ነገር አለ አይደለ? የማይደረግ ነገር በግዛ ጋር ነግራችኋት እንዲ እንዲ ነው ብላችሁ አስፈቅዳችሁ፣ አይዶን አስፈቅዳችሁም፣ ብቻ ነውር ነው። ለኔ ምንም አይታየኝም። ከዚህ በፊትም እንደዚሁ ይሄ ጭንቅላቱን የሚታመም ሰው አምጥታችሁ፣ ኤፍሬም የሚባል ልጅ አምጥታችሁ አባት ሞቷል ስትሉ፣ አይ ካምንት እዛ ላይም ማለት ነው። አረ እንደዚህ አይደረግም ነውር ነው ብዬ ማለት ነው። ጤነኛዎቹ አሁን ጋዜጠኞቹ ግን ጤነኛ ነን ብላችሁ ነው የምታስቡት? በተለይ ሴቶቹ መርዶ ነጋሪዋም መርዶ አስነጋሪዋም፣ እንዴት አድርጋችሁ ነው የእናትን መሞት በሚዲያ መታችሁ፣ እየቀረጻችሁ ገንዘብ እየሰራችሁበት? ይበላላችኋል ገንዘብ ውስጥ ግን? ዲስ ኢዝ ክሬዚ። በጣም ነው የሚያናድደው የሚያሳዝነው እና ሰውየው መጥቶ ቀበርኳታል፣ ይሄ ነው እኔ ነኝ የቀበርኳት፣ ምስክር እኔ ነኝ ብሎ ነው የተናገረው ሰውዬው። የእናት መርዶ አይደለም በቪዲዮ እያሳየኸው እየቀረጽከው ማለት ነው። እንደዚህ አይነት ነገር ልጅቷ ስታየው አሁን ኤቭሪዴይ ስታየው ኢትስ ጋና ቢ ኒው ለሷ። ምንም የሚረሳ ሊረሳ የሚቻል ነገር አይ፣ እንደዚህ አይነት ነገር ባይደረግ ጥሩ ነው። አይ ዶንት ኖ ሜይ ቢ ለናንተ ኖርማል ነው ይሄ ትክክል እና ሮንግ ብቻ ሳይሆን ጥሩና መጥፎም ተብሎ የሚወሰድ ነገር ነው። ባህልም ጋር አይሄድም ደግሞ ትራዲሽንም ጋር ያው ወግ ጋ ቢሆን ወጉም አይደለም። የሰው ልጅ ለቅሶ የሚነገረው ሚዲያ ላይ ካሜራ እየቀረጻችሁ ሙድ ትይዛላችሁ እንዴ? በሰው መሞት እኮ ነው ሙድ የያዛችሁት። እኔ ወንዱ ነበር የገረመኝ ሲያያይዝ ከእናንተ መልሱ ምናምን ሲል ገርሞኝ ነበር። ግን ሴቷ ደግሞ እናት አላችሁ አትሊስት ወይም ደግሞ እናቶች ናችሁ እናንተ እና ልጆቻችሁ መርዶ እንደዛ ቢሰሙ ደስ ይላችኋል ወይ እናንተ መርዶ እንደዛ ብትሰሙ ደስ ይላችኋል እኔ እንግዲህ ከራሴ ፖይንት ተነስቼ ነው የምነግራችሁ እኔ የእናቴን ምንም መጥፎ ነገር በመርዶ በ የእናቴን ምንም መጥፎ ነገር በሙቪ እየቀረጻችሁ እንድታነግሩኝ በፍጹም አልፈልግም የአባቴንም በስልክ ለሰማሁት በጣም ነው የሚያንገበግበኝ። ግን እግዚአብሔር አጠገቤ ስለነበረ እግዚአብሔር ፍቅሩን ይኖ አመስጋኝነትን ብዙ ነገር ነው ያስተማረኝ። የአባቴ በህይወት ማለፍ ለእኔ ነብስ ለነብሴ ብዙ ነገር እንድሰራ አድርጎኛል። እና ምናልባት በሰው ህይወት በሰው ለቅሶ ማለት ነው እያላገጥኩ ምናምን ሊመስላችሁ እንዳይችል ቪዲዮ በጣም አስቂኝ ነበር መጀመሪያ ሳየው እንዴት እንዳየውት ታውቃላችሁ? ቅዳሜ ለታ ከማሚጋ ማሚጋ ሄጄ ቡና ልጠጣ ከእህቶቿ ጋር የምጠጣበት ቀን ስለነበረ እና ቅዳሜ ነበረ በጣም ካር በጣም ኃይለኛ አክሲደንት ነበረብኝ፣ እና ከዛ አክሲደንት ስለሆነ የተረፍኩት ቅዳሜ ቅዳሜ ቡና እየተሰበሰብን እንጠጣለን። እና ልጠጣ ስሄድ ቀድሜ ነው የደረስኩት። እህቶቿ ነበሩ ሌሎች እህቶች ወንድሞቼ ዘመድ ምናምን የለም እኔ ቀድሜ ስደርስ እህቶቿ ማሚ፣ እህቶቿ ሁነው ይላቀሳሉ። እና ምንድን ነው የተፈጠረው ብዬ አንድ አስራ አምስት ሰከንድ፣ አስር ሰከንድ ሰላም ካልኳቸው በኋላ ዝም አልኩኝ። ቲቪ እያዩ ነው። እኔም ቲቪውን አየውና ዞር ብዬ አይቻቸው፣ አስር አስራ አምስት ሰከንድ ነው ዝም ያልኳቸው። ምንድን ነው ምን ሆናችሁ ነው አልኩኝ። እኔ በቃ ምን ዘመድ ሊያረዱኝ ነው ደግሞ፣ እያለቀሱ ስለሆነ ምን ተፈጠረ ብያሉ። ከዛ ስጠይቃቸው እናቷን አረዷት አሉ። ማንን ላሉ ልጅቷን ከነ ከልጅቷ አልፋችሁ የሚያያችውን ሰው ነው የምታስለቅሱት ይህ ነው ይሄ ትምህርት እኮ አይደለም ሰው እያሳዘናችሁ ነው ሰው ለማንኛውም ደግሞ ልጅቷ ደግሞ ሴትዮዋ ደግሞ ያለችውን ደግሞ ላሳያችሁ ሁሉም ገብቷል ረስተውታል ቦታውን ስለዚህ እሱ ነው ያስቀበራት ራሱ ቆሞ ማለት ነው እኔም አብሬ ቀበሬ ያለው ከሱ ጋር ሁኜ ስለዚህ በጣም ነው የሚገርመው አሁን እቺ ልጅ አላምንም አላለችም። ገብቷችኋል። አላምንም ብላ ቢሆን ኖሮ እንደዚህ ዲቴይል መሄዱ እሱን የቀበራት እኔ ቆሚያ ይቻለው ስትቀበር እንደዚህ በሚያስጠላ በሚዘገንን ሁኔታ አክስት ሳይኖራት ሌላ ዘመድ የስጋ ዘመድ እንኳን ይዘው ሳይመጡ ማለት ነው። ሌላ ነገር ይዘው ሳይመጡ ምን አለበት? እናንተስ ጎረቤት ነን ብላችሁ የመጣችሁ ሰዎች የልጅቷን ፌስቡክ ነው ሶሻል ሚዲያዋን ፈልጋችሁ ዝም ብላችሁ ደበቅ አድርጋችሁ ምናምን በሚስጥር ብትነግሯት፣ ይኖ ፕራይቬሲዋን ጠብቃችሁ ዝም ብላችሁ ወይ ተከፍሏችሁ፣ ካልሆነ እንደዚህ አይነት ብልግና የሚሰራው መቼስ፣ ለነብሳችሁ ብላችሁ እንደዚህ አይነት ብልግና በግልጽ መርዶ በሚዲያ ላይ ይዛችሁ መታችሁ። እኛንም አታሳዝኑንም፣ አክስቶቼም እናቴም አታለቅስም ነበር፣ እኔም ደግሞ አልደነግጥም ነበር ባይዘው፣ ገብቷችኋል። እኔ ስለደነገጥኩኝ ግዳ አይደለም የመጣሁት፣ ብልግና ስለሆነ ነው የመጣሁት። በተረፈ ደግሞ አንተ ማን ጋዜጠኞቹ፣ ኢኖ አክቹሊ ይሄ የመጀመሪያቸው አይደለም። ወደ ኢቢኤስ ጋ ስመጣ በጣም ብዙ ሰው ነው አባት ሞቷል፣ እናት ሞታለች፣ በዚህ ገብቶ ምናምን እያሉ መርዶ በሚዲያ የሚነገረው ሰውን ደግሞ ለምን አንስቶ በእንደዚህ አይነት ነገር ላይ ዲስከስ እንደማያደርግ ይገርመኛል። እንደዚህ አይነት ነገር ጭንቅላትን ይነካል፣ ለቀሪው ሰው ማለት ነው ወደኋላ ለሚቀረው ሰው በጣም ጠንካራዎች ካልሆናችሁ እና አንድ ቪዲዮ ተመልክተን እንምጣ። ጋዜጠኛዎቹ የገረሙኝ ነገር አንድ ቪዲዮ አሳያችኋል። ምንድን ነው ይሆናል? ይሰማኝ ስሜት ይሰማኝ ስሜት ግራ የሚያገባ ዘመዶቹ ሆኖ አጎቴ ይሆን አክሴ ብዙ ነገር ዝብርቅርቅ ያለ ነገር ይሰማኛል። እንግዲህ እንኳን ደህና መጣችሁ በድጋሚ። እግዚአብሔር ይመስገን። እስኪ እንተዋወቅ፣ ከእሱን ጀምር። ምናልባት የለን እንግዲህ እዚህ ማንም ሰው መጥቶ ቤተሰብ ሲፈልግ አንዳንዴ ስሜታዊ ከመሆን የተነሳ ሳይናገረው የሚያልፈው ነገር ይኖር ይሆናል። ምናልባት ጥያቄው ላይ መጀመሪያ ጊዜ ሲመጣ ተመልሰች ከሄድሽ በኋላው ይህን መረጃ በተናገርኩ ይህ ነገር ይቀር ነበር የምትይው ነገር ካለ፣ ምናልባት ስለ እናትሽ የምታስታውሽው ወይ ደግሞ ሰዎች የነገሩሽ መረጃ ይኖር ይሆን? አባቶሽ ምንም አይነት ነገር ይነገርሻል? አሁን ይህ ፕሮግራሙ ካየ በኋላ ምንም የሚነገርሽ ነገር የለም? ለምን ይመስልሻል? አሁን እንደዛ የተለያየ ቦታ የሚነግሩሽ፣ አንቺሳ ፕሮግራሙ ከተላለፈ በኋላ ምንም የተደዋወላችሁ ነገር የለም? ከአባትሽ ጋር ግን በጣም አትቀራርቡ? ቅርባታችሁ ምን ያህል መሄድሽ? ምንም ምናልባት በአባትሽ ቤተሰብ ወይ ደግሞ በሚያውቁ ሰዎች እንደዚህ ከፕሮግራሙ ከተላለፈ በኋላ እንግዲህ ጥሩ ነገር ልንሰማም እንችላለን። ያው እዚህ ስትመጪ ስትመጪ እንግዲህ ጥሩ ነገር ለመስማትም። አንቺ ግን ምንድን ነው ውስጥሽ የሚነግርሽ? አንዳንዴ የሆነ ውስጣች የሚነግረን ነገር አለ አይደል? የሚሰማን ነገር ንገሪን እስኪ። እኔ አንቺ ግን ብላ ስትጠይቃት እኔ ጋዜጠኛው ራሱ አንቺ ግን እናት የለሽም እናት አደለሽም። አናት ላቶኝ ትችያለሽ። አም ሶሪ፣ በጣም ይቅርታ። ዚስ ኢዝ ክሬዚ። መልሱን ታቁታላችሁ፣ ተነግሯችኋል፣ ግን ልጅቷን መታችሁ። ይሄ ቀሪው ጥያቄ ምናምን ምን ያደርጋል አሁን? መጀመሪያ ምንድን ነው የሚሰማሽ? የረሳሹ ነገር አለ ወይ? ወንዱም ሴቱ ምንድን ነው ዘንድሮ ሶሻል ሚዲያ ላይ የምታመጡትን ነገር? ኧረ በፈጠራችሁ አስተውሉ። ልክ እንዳልሰማ ሰው ምንም ነገር እንደማያውቅ ሰው ምናምን የሰው ትንሽ ይከብዳል። የሰው ሐዘን ላይ ማላገጥ የሰው ሐዘን ላይ መሳቅ ገንዘብ መስራት ወርዝ አያደርገውም፣ በፍጹም ወርዝ አያደርገውም። የዘራችሁትን ነው የምታጭዱት እናንተ የምትወዱትን ሰው አታችሁት፣ ሚዲያ ላይ ልትሰሙት ትችላላችሁ፣ ላትሰሙሉ ስትችላላችሁ፣ ሳትሰሙ ተቀብሮሉ ልትሰሙ ትችላላችሁ እና በጣም ነው የሚያሳዝነው። ነግበኔ ማለት አለባችሁ። ዛሬ ቆ የቆማችሁበት ቦታ ላይ ነገ ቆማችሁ ላትገኙ ትችላላችሁ። ሁለታችሁም በጣም ነው ያሳቃችሁ። ጋዜጠኞቹ ግን ጭንቅላታችሁ ውስጥ ምንድን ነው ያለው? እርግጠኛ ነኝ ምንድን ነው ቅልጥን ምናምን ነው እንዴ ጭንቅላታችሁ ውስጥ ያለው? እንዴት አታስተውሉም? እንዴት ነገ አድራ ስታየው ምናምን ሰው የሚረብሸውን ነገር የሚረብሽ ትዝታ እንዴት ቀርጻችሁ ታስቀምጣላችሁ? በጣም ኖር ነው በጣም ኖር ነው። እና ንስሐ ብትገቡ ይሻላችኋል። ለዚህ ኃጢአታችሁ ረዘም አላረግባችሁም ሰው። በዚህ ጉዳይ ነው የመጣሁት ስለተደጋገመ ነው መርዶ ለቅሶ ምናምን እያሉ ስለደጋገሙት ነው የመጣሁት። እና እናትየውም ከዚህ በፊት ሸገር ሚዲያ ላይ ምን አሉ መጥተው በአንድ ቀስ ታነጣጥሮ ጣላት አለች። ከዛ በኋላ ደግሞ እዚህ ጋር መጡና እኔ ቀብሬያለሁ፣ እኔ አስቀብሬያለሁ አሉ። የመጥፎ ነገር መመሰካከር ምስክርነት ማለት ነው። በጣም ይደብራል። ግን በነገራችን ላይ በዚህ ብቻ አዝኝም አላበቃውም፣ በዚህ ደንግጬ ማለት ነው። ከዛ በኋላ ያው ይሄ ቪዲዮ አልቆ እንግዲህ ያላየሁትም እኔ እነማሚ ጋር ነው ሲያለቅሱበት ነው የታዘብኩትን ነው ማስቀምጥላችሁ ይሄኛው ቪዲዮ አልቆ የሚቀጥለው ሲመጣ እና ሳይ ይሄንን ቪዲዮ አየውኝ መጥተዋል። እንኳን ደህና መጡ። አባታችን እንኳን ደህና ቆየችሁ። እስኪ ስሞን እንተዋወቅ። አወል ሽኩር ሰይድ ይባላለሁ። ማን ሊፈልጉ ነው የመጡት? ሙባረክ አወልን። ልጅዎ ነው? አዎ። ስንተኛ ልጅዎ ነው? ተመጀመሪያ ልጅ ተከታይ ነው። ይሄ ታላቅ መታለች። ተኒዋለች። መልካም ቆይቷል። ከጠፋ 2003 ወደ ስድስት ወር ምናምን ተፈረደበትና ሌላ ነገር ምንም የለውም። ልጅ በጣም የሚጠብቀን ልጅ ነው፣ የሚካድመን ልጅ ነው፣ ለእናቱም ለእኔም ለአባቱም። በምንድ ነበር የታሰረው? በቃ በቤት ውስጥ እንደው ተናትዮ ምናምን ተጨቃጨቀና በዛ ምክንያት ልጆች፣ ታናሾቹ የሚያጠኑ ልጆች እናታችን ሊመታብን ነው ብሎ ታስፋልት ፖሊስ አምጥቶ ያሳሰሩት ማታ ነው። እኔ በቃ በዛኛው ያዘንኩትን በዚህኛው ተጽናናው። አንዳንድ ጊዜ እየመጣችሁ አስቁኝ የሚለው እኮ ወድጄ አሁን ሙባረክ አሁን ሙባረክ እንደው ምን አይነት ፋሚሊ ያለኝ ብሎ ይመለሳል። አሳሰራችሁት ስድስት ወር የሚያህል ነገር ከላይፉ ላይ እምሽክ አርገው ከወሰዳችሁ በኋላ ቤተሰቡ እኮ ነው አሳሰረው። ስድስት ወር እና አሁን ደግሞ ሲፈታ ማለት ነው እሚጦራቸው ሰው ሲያጡም ሊሆን ይችላል። አይደው ይቅርታ ቢሉ እኮ መጥተው መጀመሪያ ይቅርታ ልጄ አጥፍቻለሁ፣ ያኔ የተደረገው ነገር ስህተት ነው ብለው መጥተው በስነ ስርዓት ኢሞሽናሊ ተነክተው ቢፈልጉ ኦኬ ልጁ ሊመጣ ይችላል። ምናልባት አሳስረውት ሲያበቁ ሲፈታ ከእንደገና ና እንዲ አሁን ደግሞ ምን ቀራችሁ ብሎ ይምጣ ድጋሚ ልታሳስሩት ወይም ደግሞ ብቻ ይህንን አይቼ ደግሞ ተጽናናው እና አንዳንድ ጊዜ ቤተሰቦች ማለት ነው ኪናቹ ላይ ናይን ዋን ዋን ወይም ደግሞ አንዳንድ ጊዜ ቤተሰቦች ማለት ነው አንዳንድ ጊዜ ቤተሰቦች ቤተሰባችሁ ላይ ናይን ዋን ዋን ኪናችሁ ላይ አንዳንድ ጊዜ ቤተሰቦች ኪናችሁ ላይ እንደዚህ ፖሊስ ምናምን ጠርታችሁ የምትረብሽ ሆናል ምናምን ብላችሁ የምታስይዙ ሰዎች፣ ምናችሁ ነው የሚያማችሁ? አይደረግም። በጣም ኖር ነው። እዚህ ሀገር ላይም አንዳንድ ሰዎች አውቃለው። የራሳቸው ኪናቸው ላይ ማለት ነው፣ ወንድም ላይም ሊሆን ይችላል፣ እህት ላይም ኤኒባዲ ላይ ባለቤታቸው ላይም ምናምን ይነሱና ይደውላሉ ከዛ በኋላ የዛ ሰውዬ ሪከርድ ላይ አይደለም የእናንተ ሪከርድ ላይም ራሱ ደዋይም ተደዋይም ነው የሚቀመጠው። ባይዘው እዚህ ሀገር ሲሆን ማለት ነው። ግን አሁን የዚህ ቤተሰብ ሰዊ ሰዎች ምን ምንድን ነው? ልጁን ምን ሊሉት ነው? ስድስት ወር ነው ከላይፉ ላይ የወሰዱት። እኔ ብሆን ኖሮ እንደውም እሱ ሲፈታ ጠፍቷል አይደለ? ድራሹ እኮ ነው የጠፋው። ወደ ቤተሰቡም ጋር አልሄድም ገብቶታላ የመጀመሪያውን አምጥተው ሲያሳስሩ ምናምን ገብቶታላ። አልተመለሰም። እኔ በሆን ተመልሼ ሄጄ ቤተሰቡን ሁሉም ምጨርስ ነው የሚመስለኝ እንጂ ስድስት ወር በቤተሰቤ ምክንያት ምንም፣ በቤተሰብ ግጭት ተነስታችሁ ሄዳችሁ እንደዚህ ለትንንሽ ነገር ላይፋችሁን ኮስት የሚያደርግ ነገር ነው የምታደርጉት። እና ልጁ ያደረገው ትክክለኛ ነገር ነው። እኔም እሱም በሆን አልመለስም ለማለት ፈልጌ ነው ይህንን ይዤ የመጣሁት። በተረፈ ግን ይሄ ስለ ለቅሶ የምታዘጋጁት ነገር መርዶ ምናምን የምትናገሩትን ነገር ብታስቡበት አሪፍ ነው። ፕሮግራሜን ከመጨረሴ በፊት ሙባረክ፣ ባለህበት ቦታ ገላክ አይብሽ፣ ገላክ እግዚአብሔር በሰላም ያድርግክ፣ በሄድክበት ቦታ ሁሉ ፈጣሪ ይከተልክ፣ ይቅናክ። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። ሰዓታችን ወስዳችሁ፣ ጊዜያችን ሰጥታችሁ ስለተከታተላችሁኝ እጅግ ከልብ በጣም አመሰግናለሁ። ሰላም ዋሉ ይባባል።